የሚካኤል ሚዲያ ቤተሰቦች ስለ ድንግል ማርያም እየተነጋገርን ያለ ነው ያወራን እየተማማረን፣ ያለ ነው፣ እሷን እያመሰገናትን ያለ ነው፣ ድንግል ማርያም እያደረገችልንን ሁሉንም ለዓለም እየመሰከርን ያለ ነው። ስለዚህ ድንግል ማርያም ያደረገችልንን ነገር ለዓለም መሰክራለሁኝ፣ ያደረገችልንን ነገር በዝማሬ አመሰገናታለሁኝ ካለ እንግዲህ በመቀላቀል

ሚዲያውን ለሁሉም ተደራሽ እንዲሆን አድርጉ። ያው ይቅርታ እንግዲህ ከበስተጀርባ የሚሰማ ጩኸት ከግቢ ውጪ ስለሆነ ድንግል ማርያም ስላደረገችልን ነገር የዓለም ሕዝብ ይስማው። ልደቷ ልደታችን ነው እና ልደትሽ ልደታችን ነው እያልን ኮሜንት ላይ በማስቀመጥ የእሷ ልደት የኛ ልደት መሆኑን እናጋራ። ላይክ፣ ሼር፣ ሰብስክራይብ የዩትዩብ ቻናሉን የሚካኤል ሚዲያ የሚል የዩቲዩብ ቻናል አለ። እዛ ላይም በቀጥታ እየተላለፈን አሁን የምንነጋገረው የምንማማረው የምንወያየው ነገር እንግዲህ እዛ ላይም ሰብስክራይብ፣ ላይክ፣ ሼር በማድረግ የሚካኤል ሚዲያ የሚል ከስር ሊንኩን አስቀምጥላችኋለሁ ሚካኤል ሚዲያ የሚል አሁን ያስቀመጥኩላችሁ ሊንክ፣ በዚህ ሊንክ የዩቲዩብ ቻናሉንም ሰብስክራይብ በማድረግ ኖቲፊኬሽን ኦን በማድረግ በማድረግ ለሁሉም ተደራሽ እንዲሆን ማድረግ አለብን። እንግዲህ የድንግል ማርያም ልጆች፣ ድንግል ማርያም ለእኛ ያላደረገችልን ነገር ምን አለ? ድንግል ማርያም ለእኛ ያላደረገችልን ነገር ምን አለ? ምንም የለም። ለእኛ ማውራት አንደበታችንን ሊይዘው ይችላል እንጂ ብናወራው ብናወራው ጨርሰን ላይወጣልን ይችላል እንጂ፣ ምን ምን የሌለ ነገር አለ ድንግል ማርያም ለእኛ ያላደረገችልን? እሱን እኮ አሁን ላደረገችልን ነገር ወደፊትም ስለምታደርግልን ነገር ሁሉ ማመስገን የሚጠበቅብን መዘመር የሚጠበቅብን ኮሜንት ላይ ልደትሽ ልደታችን ነው እያለን የእሷ ልደት እየገለጽን ለሌሎች የምናጋራበት መሆን መቻል አለበትና ይሄ ደግሞ ለእኛ ትልቅ ደስታ ነው። እሷ በመወለዷ ተስፋ የምናረጋትን አዳም ከገነት ተሰጭ ድንግል ማርያም በመወለዷ መዳኛ ክርስቶስን ሰጥታናለችና፣ ስለዚህ ድንግል ማርያም ልደትሽ ልደታችን ነው የእናታችን ልደት ልደታችን ነው በማለት ኮሜንት ላይ እንጻፍ። ታብታብ አድርጉ። ለሁሉም ሼር በማ እንዲሆን ለሁሉም እንዲዳረስ አሁንም ገስት መግባት ትችላላችሁ። ገስት ላይ ኢንቫይት እያደረኩኳችሁ ያላችሁ አላችሁ። እናንተ ኢንቪቴሽኑን ተቀበሉ። ስለ ድንግል ማርያም እናውራ። ሀሳባችሁ የሚሰማችሁን ሀሳብ ነው የምትነግሩንና

እንግዲህ፣ አሁን ላይ የተቀላቀላችሁን ዛሬ እያወራን እየተነጋገርን ያለ ነው ስለ ድንግል ማርያም ውልቷ ስለ ልደቷ በማስመልከት የድንግል ማርያምን ልደት በማስመልከት ልደትሽ ልደታችን ነው እያለን፣ እሷን እያመሰገንናት ነው። ያደረገችልንን ነገር ለዓለም እየተናገርን ነው፣ እያወራን ነው፣ እየመሰከርን ነው። የድንግል ማርያም ፍቅሯን ረዴቷን በእኛ ላይ የፈጸመችልን ለመለላው ዓለም እንዲገነዘቡት እያደረግን ነው። ስለዚህ ድንግል ማርያም ይሄንን አድርጋልኝ አለች እንል ካለን ገብተን ያደረገችልንን ነገር መነጋገር ማውራት እንችላለን እና ዛሬ እንግዲህ እንደመነሻ አድርገን የሚካኤል ሚዲያ ከዛሬ ግንቦት አንድ የመቤታችን ልደት በማስመልከት የቲክቶክ ፕላትፎርሙን የቀጥታ የመማማርና የመነጋገር የማመስገን የዝማሬ የተደረገልን ነገር የመናገር ወይም ደግሞ ለዓለም እንዲዳረስ ብለን በዛሬ ዕለት ጀምረናል በዚህ ሚዲያ ላይ። እንግዲህ ብዙ ስራዎችን እንሰራለን ብለን ከእግዚአብሔር ጋር እግዚአብሔር ይፍቀደልን። እና እንግዲህ ዛሬን ስናነሳ ግንቦትን ስናነሳ ትልቁ በግንቦት ወር ላይ የሚነሳው መርገምና በረከት ነው። መርገምና በረከት ነው፣ ትልቁ በግንቦት ወር ላይ የሚነሳው እና ያ በግንቦት ወር ላይ የሚነሳው መርገምና በረገት እንግዲህ በብዙ ነገሮች የምናስቀምጥበት ወይም ደግሞ የሚታወቅበት ነገር ነው። አንዱ ምንድነው? ግንቦት ወርን ስናነሳ የግንቦት ወር አንዱ ከሚነሳበት መጀመሪያ ከሚነሳበት ነገር ምንድነው? አዳምና ሔዋን እጸ በለስ የበሉበት የግንቦት ወር አዳምና ሔዋን ዕጸ በለስን አትብሉ የተባሉትን በገነት ሁሉም ነገር ተፈቅዶላቸው ሳለ ነገር ግን አንዲት ፍሬን እንዳይበሉ ተከልክለው ነበረ። ያችም ዕጸ በለስ እንዳይበሉ ከበሉም ደግሞ የሞትሞትን እንደሚሞቱ ወይም ደግሞ ቅጣት እንደሚጠብቃቸው ተነግሯቸው ነበርና። ጠላታችን ዲያብሎስ እናንተ እኮ ይህንን በለስ እንዳትበሉ እንዳትበይ እንዳትበላ የተባልከው ይህንን ከበላ አምላክ ስለምትሆን ነው፣ አምላክነቱን እንዳትጋራው ወይም ደግሞ አምላክነቱን እንዳትወስድበት ብሎ የሐሰት ወሬን በማውራት እነሱን አሳምኖ በለሷን የበሉበት ነውና በለሷን ከበሉ በኋላ ግን አዳምና ሔዋን በዚህ ወር ላይ ከገነት ወጥቷል። ከገነት ወጥቷል። የጸጋ ልብስ የነበራቸውን የጸጋ ልብሳቸው ተገፈዋል። የጸጋ ልብሳቸው ተገፈዋል ማለት ነው። ስለዚህ ከገነት የወጡበት ወር ነው። ሌላው በሦስተኛ ደረጃ ላይ የግንቦት ወርን ስናነሳ የኢዮብ የተወለደበት ወር ነው። ኢዮብ በዚህ ወር ላይ ሲወለድ ብዙ ነገሮችን አንስቷል፣ ብዙ ነገሮችን ረግሟል። ያንን የሚታሰብበት ነው። ስለዚህ ይሄ ነው ካልን ለዚህ ደግሞ መዳኛ መፍትሄ ደግሞ ያስፈልጋል። አንድ ሆስፒታል ውስጥ የተኛ ወይም ደግሞ የታመመ ካለ ምን ያስፈልገዋል? ለመዳኛው መድኃኒት ያስፈልገዋል። መድኃኒቱ ደግሞ በዛሬ ዕለት የተወለደችው ቅድመ ዓለም በአምላክ እንዲና ተስላ የነበረችው የመላእክት አለቃ ቅዱስ ሚካኤል ባገለገላት ያለው ሊቀ መላእክት ቅዱስ ገብርኤል ተወልጃለሽ ብሎ ሊያበስራት ሲፈራ ሲተባ ከፊቷ ሲነጠፍላት የነበረችው ድንግል ማርያም የተወለደችበት ዕለት ነው ማለት ነው። የእኛ መዳኛችን የሆነችው ድንግል ማርያም መወለድ ግድ ነው ማለት ነው። ድንግል ማርያም ባትወለድ ኑሮ የአዳም ተስፋ ተስፋ ሆኖ ይቀር ነበር ማለት ነው። ድንግል ማርያም ባትወለድ ኑሮ ይህ ኢዮብ የረገመው ወር ወደ ብርሃን ወደ በረከት ባልተለወጠ ነበር። ስለዚህ ድንግል ማርያም ስለተወለደች ነው ድንግል ማርያም ስለተወለደች ነው ይሄ ሁሉ ምስጋና ይሄ ሁሉ ደስታ የሆነው ማለት ነው። ስለዚህ ድንግል ማርያም በመወለዷ ድንግል ማርያም በመገኘቷ ዛሬ ትልቅ ደስታ ነው። ለዚህ ነው ስለዚህ ነው እኛ ልደትሽ ልደታችን የምንለው። እንዴት ብለን እስቲ ከእዮብ ጋር እየይዘን እናንሳ። ለማስታወስ ያክል ቅድም የተነጋገርንበት ያወራንበት ስለሆነ በይበልጥ ዛሬ ይህንን ስለሆነ የምንነጋገረው የምንማማረው ማለት ነው። እንግዲህ በዚህ ወር ላይ በግንቦት ወር ላይ ድንግል ማርያም የተወለደችበት ቀን ነው። በለና የተባረከ ወር ሲሆን ወሩን ሲባርከው እግዚአብሔር፣ አንደኛ የአምላክ እናት የሆነችውን ድንግል ማርያም እንድትወለድበት፣ ሁለተኛ ጌታችን መድኃኒታችን ኢየሱስ ክርስቶስ አይሁዶች በዕለተ ዓርብ ከሰቀሉት በኋላ በገዛ ፈቃዱ ነፍሱን ከስጋው ከለየ በኋላ በከርሰ መቃብር ሶስት ቀን ሶስት ሌሊት ካደረ በኋላ ሞትን በስልጣኑ አስወግዶ ከተነሳ በኋላ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል የትንሣኤውን ብርሃን ካበሰረ በኋላ በአርባኛው ቀን ወደ ሰማይ ያረገበት በአርባኛው ቀን ግንቦት ወር ማለት ግንቦት ወር ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ በአርባኛው ቀን ካረገ በኋላ ባረገ በአስረኛው ቀን ለሐዋርያት ምን ያለበት ቀን ነው? መንፈስ ቅዱስን የወረደበትን በኢየሩሳሌም ጸንታችሁ ቆዩ ከላይ ኃይልን እስክታገኙ ድረስ ተብሎ የተጻፈው የተፈጸመበት ወር ነው ማለት ነው። ስለዚህ ድንግል ማርያምን ስናነሳ አሁን እንዴት ነው ከግንቦት ወር ጋር በይበልጥ ሚያገናኛት የሚለውን በተወሰነ ማየት እንችላለን። እንደው እንደው በተለምዶ ቅድም ወንድማችንም ሲናገር የነበረው የግንቦት ወር በጣም ከባድ ነው፣ ጋብቻ ማይፈጸምበት የሚፈራበት ልጅ ቢወለድ እንኳን ይሞታል ተብሎ የሚሰጋበት ነበር በጥንት ጊዜ። አንዱ የዚህ ማሳያ የነበረው እዮብ የተወለደው ግንቦት ወር ላይ ነው። በግንቦት ወር ከተወለደ በኋላ ግንዮ ምንድን ያለው ያ የተወለደበትን ወር ረገመው፣ አፉን ከፍቶ ተራገመ። ምን ብሎ ያ የተወለድኩበት ቀን ይጥፋ፣ ያም ወንድ ልጅ የተጸነሰበት ሌሊት የተረገመ ይሁን። ያ ቀን ጨለማ ይሁን እግዚአብሔር ከላይ አይመልከተው ብርሃን አይብራበት ደስታ አይኑርበት ደስ አይበለው ቀኖቹ ወራቶቹ በአመት ውስጥ አይደመሩ አይግቡ ያለሊት መካን ይሁን እልልታ አይኑርበት ብሎ ተናግሯል መጽሐፍ ቅዱስ ላይ ያለ ነው። መጽሐፍ መጽሐፈ ዮብ ላይ እንግዲህ ምዕራፍ 3 ከቁጥር 1 ጀምሮ የምናገኘው ነው። ይሄ የተረገመውን በእናታችን በቅድስት ድንግል ማርያም ነው የተሻረው። እንደ ምሳሌ የአንዱ እንሳና እስቲ እንየው ዮብና የድንግል ማርያም ውለት እንዴት እመቤታችን እንግዲህ የእሷ እንደት የእኛ ምንድን ነው ብለናል? የመዳናችን መሰረት ነው ብለናል። የመዳናችን መሰረት ነው። እሷ ባትወለድ ኑሮ ክርስቶስ በጸጋ ይወለድን የነበረው። እሷ ባትወለድ ኑሮ አዳም አይደንም የነበረው። ለምን? ክርስቶስን የወለደችልን እሷ ስለሆነች ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ከኢዮብ ጋር ድንን እዮብ የተወለደበትን ቀን ጨለማ ይሁን ያለው ብርሃን እንዳይኖርበት ብርሃን እንዳይ ጨለማ ይሁን ባለበት ሰዓት ላይ ድንግል ማርያም ግን ያ ጨለማ የሆነውን ብርሃን እናትና ብርሃን አደረገችልን። የብርሃን እናት ስለሆነች እመ ብርሃን ስለሆነች፣ ስለዚህ ነው እመ ብርሃን፣ የብርሃን እናት ወይ፣ የአዛኝት ወይ ብለን ምንለምናት። ስለዚህ ያ የተረገመው ቀን ጨለማ ይሁን ብሎ የረገመው ቀን ድንግል ማርያም በመወለዷ ብርሃን ሆነ፣ የብርሃን እናቱ ነው። ስለዚህ ይሄንን ምን ማድረግ አለብን ማለት ነው ላለ መናገር አለብን መመስከር አለብን። እኛ ባን መሰክር እኮ ድንግል ማርያም በመወለዷ እኮ የሊባኖስ ተራራ መስክሯል። የሊባኖስ ተራራ መስክሯል። እኛ ባን መሰክር እኛ አፋችን ዝም ቢል። ስለዚህ አንድ ይሄ ነው ሁለተኛው እዮ እንግዲህ የተወለደበትን ቀን እልልታ አይደረግበት፣ ደስታ አይኖረው፣ ደስታ ሊኖረው አይገባም፣ እልልታ ሊኖረው አይገባም ያለው እዮ ድንግል ማርያም ስትወለድ በስርዓቱ እኮ የተናገረው ተራራው ነው፣ የሊባኖስ ተራራ ነው። እናትና አባቷ ናቸው ያሉት። ድንግል ማርያም ስትወለድ ቅዱስ ያሬድ በመዝሙሩ ምን ይለናል? የወን ፍስሐ ከሆነ በእንተ ልደታ ለማርያም፣ በማርያም ልደት እንሆ ዛሬ ደስታ ሆነ፣ ፍስሐ ሆነ። በማርያም ልደት ለምን ወሯል እና ይሀ ለአዳም ተስፋ የተሰጠው ዕለት ደርሷልና የአምላክ መወለጃው ጊዜ ደርሷልና ማለት ነው። ስለዚህ እቺ ጨረቃ የተባለችው ሶሊያና ድንግል ማርያም፣ እቺ እመብርሃን የተባለችው ድንግል ማርያም ከእናቷ ከሐና ከአባቷ ከኢያቄም የተወለደችው ድንግል ማርያም ተራሮቹ አመሰገኑት፣ ብስራት ታወጁ። እነሆ የአምላክ እናት ተወለደች ብለው ልክ ጌታችን ሲወለድ ለእረኞቹ መላኩ መጥቶ እነሆ ጌታ ተወልዷል ደስ ይበላችሁ ብሎ እንዳበሰራቸው የድንግል ማርያም መወለድን ተራሮች አበሰሩ፣ ብስራት ሰሩ፣ ብስራት አደረጉ። ስለዚህ ለዚህ ነው እኮ እኛ እናመስግናት ድንግል ማርያም እናታችን ናት እንበል ድንግል ማርያም ቤዛዊተ ዓለም ናት እንበል ድንግል ማርያም ልደቷ ለእኛ ልደታችን ነው ብለን እናመስግን የምንለው ለዚህ ነው። ስለዚህ ኢዮብ የተወለደበትን ከቀኖች ተለይቶ መካን ይሆነ ያለውን ወር እሱ ቢረግመውም ድንግል ማርያም ግን እልፍ ሆና ተወለደችበት፣ እልፍ ሆና ተወለደችበት። መልአት ምድረ ወሰማያተ ወሊዳ ዋህደ በተወሊዳ ሀተ መልአት ምድረ ወሰማያተ እንዳለው ማለት ነው፣ ባለቅኝ አንድ ሆና ተወልዳ አንድ ብቻ ወልዳ ሰማዩንም ምዱንም ሞላች ለእናት ለአባቷ ለሀና ለኢያቄብ አንድ የሆነችው ድንግል ማርያም ለእሷ ካለወንድ ዘር የተወለደውን ክርስቶስን አንድ የሆነውን ልጇን ወልዳ ሰማዩንም ምድሩንም ሞላችው ብሎ ነው ያመሰቀነው። ስለዚህ ይሃ የተወለደበትን ቀን የረገመው እዮ የተወለደበትን ቀን መካን ይሁን ያለው እዮ ድንግል ማርያም በመወለዷ ግን እልፍ ሆኗል፣ ማለት ነው እልፍ ሆና ተወለደችበት ማለት ነው። የሚካኤል ሚዲያ ቤተሰቦች እንግዲህ እኛ እንደ ቀልዳንየው ማመስገን መቻል ምን ያክል የታደለ እንደበት ነው የሚያመሰግነው የሚዘምር ምን ያክል የታደለ ልሳን ጉሮሮ ነው። ስሟን የሚጠራስ ምን ያክል የታደለ ነው። እኛ በልጆቻችን አባባ አማማ ስንባል የመጀመሪያ ቃል ሲወጣ ምን ያክል ደስ ይለናል። ድንግል ማርያምን ስናመሰግናት የአንደበት ምን ያክል የተባረከ እንደሆነ አስበን እናቃለን። የአምላክናት መብርሃን ስና መሰገናት ይህ አንደበት ምን ያክል የተቀደሰ የተባረከ እንደሆነ አስበን እናቃለን። ልብ ለነ ይገባል፣ ትኩረት ልንሰጠ ይገባል። ይሀ አዳም እለት አርብን ክርስቶስ አዳምን በዕለት ዓርብ ነው እንግዲህ ሽሮ፣ ቅዱስ ቀን እንዳደረገ ያደረገው በዕለት ዓርብ ሞቶ ነው፣ ዕለት ዓርብን የባረከው ቀደሰው።